የጉድ አገር ነው አለች ማማልጣይሽ። የማማልጣይሽ ሌባው ልጅ ገና ጠጅ ቤት ሲገባ ተንበርክኮ ይቅርታ ይጠይቃል። ምነካ መንፈስ ምን አጠፋ ሲባል በኋላ ለማጠፋው ቀብድ ነው። የዕድሩ ባለስልጣኖች እስከ መቼ ድረስ ነው ይቅርታ ቀብድ የሚሰጡት? የጉድ አገር ነው አለ ሰውዬው። ቢጨንቀው ነው ባል በሁለት ነገሮች ይቸገራል። አጥር የጣሰ ጅብ ከብት ይበላበታል። አጥር እየዘለለ ውሽማ ሚስቱን ይተኛበታል። በዚህ የተጨነቀው ባል ወደ ሰፈሩ አንጋፋ አዛውንቶች ጋ ሄደው አረ፣ እንደዚህ አይነት ችግር ገጥሞኛል ምን ማድረግ አለብኝ ሲል በአጥሩ አጠገብ ጉድጓድ ቆፍርና ሰንበሌጥ ሸፍነ አሉት። ባልም ታዛዥ ነው እንደ ተባለው ያደርጋል። እንደለመደው ጅብም አጥር ሲጥስ፣ ውሽማም አጥር ሲዘል ጉድጓድ ውስጥ ይፋጠጣል። በጠዋት ባለ እንጉዳይና አዛውንቶቹን ሰብስቦ፣ ጉድ ይኸውልኝ፣ ይሄን የጉድ ሀገር ምን አደርጋላቸው ሸልል አሉት። ምን ያለው ደግ ቀን፣ ምን ያለው በጎ ቀን፣ ግጥምጥም አረጋ፣ ሁለቱን ባንድ ቀን አለ። ዛሬም እዚህ ሰፈር እኔና የድራችን ዳኛ ሻምበልን አገጣጠምን። ዛሬ የድሩ ጠቅላላ ጉባኤ ስብሰባ ነበር። ሰው እንዴት ለጸቡ እንኳን አሳማኝ ምክንያት ያጣል። ጸባችን የተጀመረው በአጀንዳው ጉዳይ ነው። ስብሰባው ላይ አጀንዳዎቹ ላይ ከተወያየን በኋላ የድሩ ዳኛ ሻምበል ማንያዘዋል የመጨረሻውን አጀንዳ መጠቆም ጀመረ። የመጨረሻው አጀንዳውም የቀጣዩ ምርጫ አካሄድና ሁኔታዎች ይላል። ልክ አጀንዳውን ከገለጸ በኋላ ማንኛውም ተሳታፊ ሀሳብ ሳይሰጥ ጉሮሮን ጠርጎ ቆመ መድረክ ላይ። ክብራት፣ የድራችን አባላት፣ በዚህ ድር ውስጥ በርካታ ያልጨረስኳቸው ጉዳዮችና ነገሮች ስላሉ ይሄኛው ምርጫ ይተላለፍና እኔ ልምራው። ይህን እኔ እጄን አወጣው ስለሚያቀኝ እድል አልሰጠኝም። የማማለጣ ይሽን ጠጅ ቀምቅሜ ነበረ። ብድግ ብዬ ማውራት ጀመርኩ። እኛ ሰፈር ውስጥ እውነትን ለመናገር እድል ይሰጠኛል ብለ ከመጠበቅ አርባ ስልሳን በትዕግሥት መጠበቅ ይሻላል። ብድግ ብዬ ቆይ ቆይ፣ የክቡር ዳኛ እርሶም ማይጨርሱት ስራው ነው፣ ገንዘቡን ነዋል። የድሩ ስብሰባ ተሳታፊ በፉጨትና በድጋፍ ከኋላ ደጀን ሆነኝ። የኛ ሰፈር ሰው እንደዚህ ነው። የልቡን ስትናገርለት ያጨበጭባል፣ በተናገርከው ነገር ስትቀጣም ያጨበጭባል። እድል ያልሰጠኝ ከድሩ ዳኛ ሻምበል ጋር በአግባቡ ስለምንተዋወቅ ነው። አወጣጡንም አመጣጡንም አውቀዋል። አመጣጡን ላሳየ በድራችን ዳኛ ላይ ተቃውሞ ተነሳባት፣ በቀድሞዋ ምነው ቢባል እሷ ወገንተኛና ዘረኛ ነች። ጥቅማ ጥቅሞችን ለወገኖቿ ነው የምትሰጠው። ዘይትና ስኳር ሲመጣ ለምታቃቸው ሰዎች ነው የምታከፋፍለው። ስለዚህ ትውረድ ብለው ተቃውሞ አነሱ። ጠቅላላ ጉባኤውም ተሰበሰበና እሺ እሷ ትውረድ ካላችሁ ማን ይሁን ሲባል ባሏ ጥሩ ሰው ስለሆነ እሱ ይሁን ዱላ ቅብብል ማለት ይሄ አይደለም። አወጣጡን ደግሞ ላሳይ። የባለፈው ምርጫ ላይ በእጩነት ቀረበ ሻምበል ማን ያዟል። አስመራጭ ኮሚቴው ጠራኝና አቶ ደስታ አንተ የብዙ ሰዎችን ጓዳና ጎድጓዳውን ታውቃለህ፣ ፍራሽ ልታድስም ቤታቸው ውስጥ ትገባለህ፣ ስለዚህ የሻምበልን ጀርባ አጥነው አሉኝ እሱ ግዴታዬ ነው ለሰፊው ሕዝብ ሲባል ብዬ ማጥናት ጀምሮ ጥናቴ እንጨርሼ በጊዜው ስብሰባው ላይ ተገኘው አቶ ደስታ ጥናትህን ጨረስከው ጀርባውን አጠናኸው አዎ በሚገባ እሺ እጅ ከምን አሉኝ አረ ጎበዝ ሰውዬው ጀርባ የሚባል የለውም ዙሪያውን ሆድ ነው የእድሩን ገንዘብ ቀርጥፎ የበላው እሱ አይደለም የምርጫው ቀን እንደ ዛሬው ጉሮሮን ጠርጎ መድረክ ላይ ወጣና፣ ክብራት የድራችን አባላት ለዚህ ሰፈርና ለዚህ ድር አስፈላጊው ሰው ማን ነው? ሀ እኔ ለ ሀ አመሩ ሀ አናለ መ ሁሉም ዲሞክራሲያዊ ምርጫ አይደለም። በዚህ ምክንያት ነው ባለፈው ምርጫ የተመረጠው። በእነዚህና መሰል ንግግሮች ከዛሬውም ጋር አያይዞ በአንድ ጊዜ ስብሰባው ላይ ከድምፅ ሰጪ ወደ ድምፅ ታቅቦ፣ ከተሳታፊ ወደ ታዛቢ ቀየረኝ። ስብሰባውን ዳር ቁጭ ብዬ መታዘብ ጀመሩ። የድሮ አባላት ጥያቄያቸውን ማሽጎድጎር ጀመሩ። ጎበዝ እስከ ዛሬ ድረስ ጠይቆ አቁም ነበር እንዴ ያስብላል። ጨነቀው ጥያቄው ሲበዛበት፣ ቆይ ቆይ ቆይ ጥሩ ሀሳቦች ነው የተነሱት ብሎ ከመድረክ ላይ አወራ። ጥሩ ሀሳቦች ነው እስካሁን የተነሱት፣ ነገር ግን እኛ ለሰፊው ሕዝብ ስንል በትጋት እየሰራን አንዳንድ አካላት ለምሳሌ እንደ ፍራሽ አዳሾች አይነት በፍራሾቻችን ላይ አደጋ እያደረሱ ነው። እንዴት ማድረግ እንችላለን? ይሄ ሾር ነው የገባኝ እኔ እና የምማማ ልጣይሽ ብቻ ነበር ባለፈው ፍራሽ ውስጥ አድስለት የግራ ጫማ ይሄን ረስቼ ፍራሽ ውስጥ ሰፍቼለት ነው። ለጫማ ጠቅላላ ጉባኤ ላይ ይናገረኛል። እንዲ ነው እዚህ ሰፈርኩ። ጥያቄዎችን መመለስ ሲያቅታቸው፣ አጀንዳዎችን መመለስ ሲያቅታቸው ሌላ አጀንዳ ያዘጋጁላል። ትልልቅ ቁም ነገሮች መሃል ገለባ ሐሳብ እያነሱ ጥያቄን ያንኳስሱታል። ለግራ ጫማ ስብሰባ ላይ ይናገረኛል። ለነገሩ ከጫማ ውጪ ምን ወሬ ያለው? ባለፈው በጫማው ምክንያት አግኝቼዋለሁ። አንድ ህንጻ አስገነባና የሰፈሩ ሰዎች ለዚህ ሰውዬ ምስጋና ያስፈልገዋል ብለው ሙሉ ልብስ ከነ ጫማው ሽልማት አዘጋጁለት። ለማ ለድራችን ዳኛ ሻምበል ማን ያዘዋል። ሙሉ ልብሱን ሲለብሰው ኮቱም ሱሪውም ሰፍቶት ጫማው ልክክ አለ። ግራ አጋባውና እንዴ ከላይ ያለውን ሳታውቁት እንዴት ቁጥሬን የጫማውን አወቃችሁት? ሲል ጠቃረኩትኔ ስንት ዓመት የረገጠውን እግር ይረሳል እንዴ?